እጅግ በጣም ለማመን የሚከብድ እጅግ በጣም የሚያሳዝን እውነት የማይመስል ነገር ነው የዛሬው ቪዲዮ። ውድ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ወቶ ከመቅረት ፈጣሪ ይጠብቃችሁ። ሰላሙ አሌይኩም ወረሕመቱላ ወበረካቱ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። እንግዲህ ቴዲ ራያን የማያውቀው የለም የብሬክስ ሐበሻዊ ወንድም ነው። ትላንት ሳዑዲ ሪያድ ከተማ ላይ ሕይወቱ አልፏል ማለት ነው። እንደምታውቁት እንግዲህ ቴዲ ራያ ብዙ መከራና ችግር ያሳለፈ ወንድማችን ነው። ማንኛችንም ሶሻል ሚዲያ ላይ እናውቀዋለን። በሶሻል ሚዲያ ላይ ረጅም ጊዜ የቆየ ወንድማችን ነው። ነገር ግን ከሳውዲ ተይዞ እስር ቤት ገብቶ ኢትዮጵያ ገብቶ እንደገና ተመልሶ ነበር። አሁን ድጋሚ ወደ ሳውዲ የገባው ማለት ነው። ነገር ግን ህይወት እንደዚህ ናት። አንዳንድ ጊዜ እኛ በፈለግንባት ሳይሆን እሷ በፈለገችው መንገድ ነው የምትወስደን። እኛ ያቀድነው ሌላ ነው፣ ህይወታችን ደግሞ የምንኖረው ሌላ ነው። ህይወት እንደዚህ ናት። አለ ማለት ከንቱ ነው። ትላንት ታይቶ ዛሬ የሚታጣ ትላንት ነበር ዛሬ የለም የሚባልበት ሰዓት ላይ ነን። በተለይ ደግሞ ወጣቱ በጣም እያለቀ ነው። በአረብ ሀገራት፣ በሊቢያ፣ በተለያየ ዓለም ወጣቱ እያለቀ ነው። እንግዲህ እንደሚታወቀው የብሬክ ሳበሻዊ ወንድም ነው። ብሬክ ሳበሻዊ እና መሲ ከዚህ ቀደም ታስታውሱ ከሆነ የመሲ ወንድም ሞተው ሐዘን ላይ ነው የቆዩት። በሐዘን ልባቸው ተሰብሮ ነበር። አሁን ደግሞ አሁን ደግሞ ወንድማቸውን ቴዲ ናተዋል። ብሬክስ መሲም ልባቸው ከሚባለው በላይ ነው የተሰበረው። በሐዘን ላይ መቆየት በጣም ይከብዳል። በጣም ከሚባለው በላይ ታቃላችሁ። ምን ያክል ሐዘን፣ የቤተሰብ ሐዘን ልብን ይሰብራል፣ አቅምን ያሳጣል። በቃ የምታደርጉት ነገር ሁሉ ነው የሚጠፋባቸው ማለት ነው። እጅግ በጣም ይከብዳል። እንኳን ለቤተሰቦች አይደለም፣ እኛም በሶሻል ሜዲያ ላይ ለምናውቀው እውነት ነው ብለን ለመቀበል በጣም ከብዶናል። ሆናል ከስምንት ቀን በፊት ተከታትላችሁት ከሆነ የሆነ ፊቱ እንደታመመ እና ፊቱ እንደተበላሸ ቪዲዮ ሰርቶ ነበረ። ምክንያቱንም ተናግሮ ቪዲዮ ፖስት አድርጎ ነበር። ያም አልፎ ደግሞ አሁን ተሽሎኛል፣ ደህና ነኝ ባለበት ሰዓት ፊቴም ተስተካክሏል፣ ተመልሷል፣ አሁን ደህና ነኝ ብሎ ባለበት ሰዓት ደግሞ ይሄው ሞተ ተባለ። ህይወት በቃ እንደዚህ ናት። ወቶ ከመቅረት ፈጣን ይጠብቃችሁ። በያላችሁበት ሰላማችሁ የብዛ ወዲ ሀገር ልጆች መዳም ኩሽና ኮ የተገኘ ነው ስለተሻልን ነው ገቦች፣ የመዳምን ኩሽና ማግኘት ያቃተው ስንትን ያለ ከዛ ይሄ ቻሌንጅ ደግሞ ሲመጣ አሁን ትላንትና ዙፋን ቻሌንጅ ስጡኝ ብላ ጠይቃ ቪዲዮ ሰርታ ነበር። ቻሌንጅ ሀቡ የስድቡ ማአት ስድብ እንዳለ ለምን የሰውን የውስጥ አታቁምን? ሰው ምን እንደሚያሳልፍ አታውቁ። ሰው እያለፈበትን ነገር ስለማታውቁት ነገር ብዙ አትበሉ። ከቻላችሁ የተጠየቃችሁት ፎሎ አድርጉ። እንደዚህ ነው አደለ? ከቻላችሁ፣ እሺ። ካልቻላችሁ ደግሞ ዝምታ ራሱ በቃ ጥሩ ነገር ነው። ወላሂ የሰው ልብ አይሰብርም ዝምታ ራሱ እና ከቻላችሁ ይህንን ፎሎ ካደረጋችሁ ደስ ይለኛል። ካደረጋችሁ በፍላጎት ደስተኛ ሆናችሁ ሳይንትን ካደረጋችሁት ዝም በሉ በቃ ዝም በሉ የደላው ይንትን ያለዋት በሉ ስፔሻሊ እኔ ዛሬም ነገር ለወደፊትም ችግሬን የማሳልፈውን አላሳያችሁ በፍጹም ስኬቴ ብቻ ነው እንድታዩ የደረስኩበትን ነው ከዛ የሆነ የደረስኩበት ቦታ ከደረስኩ በኋላ ያለፈውን ሁሉ እኔ ነግራችኋል በማ እንደተገፋው ምን ምን እንዳሳለፍኩ ያለሁበት ጥሩ ቦታ ላይ ስደርስ ነው አውዬ ማውራት የምፈልገው ገባሻ አይደል ያለፍኩበትን ለሰዎች ማሳወቅ የምፈልገው ጥሩ ቦታ ላይ ከቆምኩ በኋላ ነው፣ እንጂ አሁን ላይ እንዲህ ነኝ እንደዛ ነኝ እንደዚህ ነኝ ብላችሁ ውጤቴን አታውቁት። ስለዛ ይሄ ነው። አመሰግናለሁ ስላዳመጣችሁ። ትክክል ነሽ። ካለፍሽ በኋላ ምን አይነት ነገር አንፈሽ በመጣሽ እዚያም የተነግራቸዋለች ሁን እያደለ ምን እዚህ ጋ የቆምኩት ያቻለች፣ እዚህ ጋ የቆምኩት ይሄን ይሄን ይሄን ይሄን ይሄን ነው ብለሽ ትነግራቸዋለሽ። ልክ ነሽ ካለፍሽ በኋላ በኩራት ታወሪዋለሽ፣ ምን አይነት መሰናክሎችን አልፈሽ ዛሬ ላይ እንደደረሽ። ትክክል ጋይስ፣ በባለፈው ነግሬ ተናግሬያለሁ። ብዙ ነገር አልፈለው ጋይስ። እኔ እርቦን ሽሮ በት ብጬ ጠጥቼ አውቃለሁኝ፣ ምበላው አጥቼ ሽሮ በት ብጬ ጠጥቼ አውቃለሁኝ። አዎ እኔ ህይወቴ እንዲ እና ታዲያ ምን ችግሯል? መራብ ችግር ምንም ችግር ነው ማለፈቁ። ለምን ታለቅሻለሽ? እንደውም እኮ ዛሬ ላይ አማርጠሽ ትበያለሽ። ጥሩ እኮ ነው። አየሽ፣ እኔ ሽሮ ያጣው በቀር ለሰው እንድታዝኝ ያደርግሻል። ሽሮ ምግብ አተሽ በኢማራት ምግብ ሽሮ በጥቅጠሽ ጠቅተሽ ምታቂ ከሆነ ያ በጣም አዛኝ እንድትሆኝ ያደርግሻል። ገባሽ? በስደት ላይ በሰው ሀገር ደግሞ የተፈተነ ሰው ማለት ነው፣ በጣም መልካም ነው የሚሆነው። በጣም ጥሩ ሰው ነው የሚሆነው። ለሰው አዛኝ ነው የሚሆነው። አንቺ ለሰው አዛኝ ነው ሹ አንቺ ሰው የምትረጁ ሰው የምታግዡ ያሳለፍሽውን ስለምታውቂ ነው። ችግርን ያላየ እኮ ለሰው አያዝ ነው። ለምን ለምን ያዝናል? ችግርን አያውቅማ እሱ። ችግር በችግር ተጠብሶ ያለፈ ሰው እኮ ነው ችግር እንዴት እንደሚያቃጥል የሚያውቀው። ችግር እንዴት እንደሚያም የሚያውቀው እኮ ችግርን ያሳለፈ ሰው ነው። ለዛ ችግርን ያሳለፈ ሰው ኑ ለሰው የሚያዝ ነው። ችግርን ያላማያውቅማ ችግር የሚባል ነገር እንዳለ አያውቅም። ሲጀመር አያውቅም፣ አላሳለፈውም። ግን መራበን የሚያውቅ ሰው ራበኝ ሲለው አይችልም። ያለውን አውጥቶ ይሰጣል። ገባሽ? አንቺ ደግ የሆንሽው ብዙ ነገር አሳልፈሽ እዚጋ ስለደረሽ በዛ ደግሞ ልትኮሪ ነው የሚገባው። ልትኮሪ ነበርሽ ደግሞ ሊገርምሽ አይገባም። ቅድምናሽ ነበርሽ እንዳይባል፣ አሁን ረዋን ስስ ስለሆነች ነው ነበርሽ ስለተባለች ቪዲዮን የቆሰጠችው የምታለቅሰው ላይ ላይ ነበርሽ። የስ ነበር፣ የስ ነበር። ባንክ አያበድርም፣ በዛሬው እንጂ ባለፈ ነገር ባንክ ነገር አያበድርም ባለሽ ነገር በዛሬ እንጂ የሆነ ሰው ነበርሽ ሲል፣ አዎ ነበርኩ። ዛሬ ግን አይደለሁም። እኔ የምለካው በዛሬ ነው፣ በትናንትና አይደለም። አንዲትን ሴት ትናንት ሴት አዳሪ ነበርሽ ስትባል፣ የስ ነበርኩ፣ ግን ዛሬ አይደለሁም። ሌባ ነበር፣ አዎ ነበርኩ፣ ግን ዛሬ አይደለሁም። ሶ ስለ ዛሬ እናውራ። ትናንትና አለፈ ላይመለስ፣ በቃ ላይመለስ ሄዷል። ስለዚህ ነበራችሁ ስትባሉ ምንም ነገር የስ ነበርኩ፣ ግን አይደለውም። ሰው ስለ ዛሬ እናውራ። በዛሬ ነው እኛ የምንለካካው፣ ዛሬ ባለንበት ነው የምንለካው፣ ትናንት በነበርንበት አይደለም። የነበር አልፏል፣ ሄዷል። በነበር አይታረስም። ስለዚህ ሁሌም ነጋችንን ለመቀየር ዛሬ ላይ እንስራ፣ የተሻለን ሰዎች ሆነን ለመገኘት፣ የተሻለ ነገር ይዘን ለመቅረብ